ስላሙ አለይኩም ረህማቱላይ በረካቱ። ውድና የተቀበራችው የኢትዮጵ ቤተሰቦቻችን እንዴት ናቸሁ? ደላናችሁ ወይ? እኛ ደላነን። አዲስ አዲሰኛቸው ሰብስክራቢ ያረጋቸው አባረታቶኝ። እንግዲህ ዛሬ የቀን ውሏችንን የኔና የአፍናናይን እናሳያቸኋለን ማለት ነው። ረህቴ እና ወደ ስራ ልንውጣ ነው። ማሜ ትቶን ቦረና ያሁለታ በሰራ ነው ቪዲዮ ቦረና ትቶን ሂዷል። እኛ ደግሞ እጅ አንሰጥን ብለን ሱቃችንን ውጭ ልንሰራ ወደ ሱቅ ልንሄድ ነው። ቤታችንን ቆልፍ ቤታችንን ቆላለፍን። አላህ ይጠብቅህ እና አፍናኔ ዋት ኮርስ አይን ቀምጣ አልዘጋሽም እኮ ሳኝ አለች። ሀቂቃቱን በጣም ጭንቁኛል። ምን እንደማወስን ግራ ገብቶኛል። በእርግጥ ወደዛ የሚሄዱ አላማ አይገኝም፣ ላኪን ግን ሰው ከሚወዱ ሰው መለየት ኦር ደግሞ መጣላት ባልሆነ ነገር ያስጠላል። እስኪ እንግዲህ እናንተ ውድ ቤተሰቦቻችን አድርጉልን፣ ቀስ እላችኋለሁ። እስኪ ደግሞ እዛ ያለውን ቆይታችንን ቃችንን እየከፈት እኔና ፍናኔ ውሏችንን ያለ ማለት ነው። ደህና ቆዩን። እሺ ውድ ቤተሰቦቻችን ውለን አመሸን ይውላችሁ። ደግሞ እንትን እያልኩ ነው፣ እያስገባ ነው። አስራአንድ ሰዓት ተኩል ሆኗል። በጊዜ መግባት አለብኝ። ገና የህፃናቶቹ ገና ላይ እያትራ ፍናኔ እየተጫወተች ነው። እና ሀቂቃትን ውድ ቤተሰቦቻችን፣ ያው የማሜ ጫማ የለበስኩት ስለሚመች በጣም ይከብዳል። ሀቂቃ እኔ ምን እንደምላችሁ አላውቅም። በስ አልሐምዱሊላ እላችኋለሁ። እና ስለመሸቢ ቶቶቶቶቶ በጊዜ ቢገባ እራት እሰራለሁ። ሁላችን ይህን ይመስላል። አልሐምዱሊላ ሻሻጥን ምናለን ከልጄ ጋር የተጫወተን እያራገፈ ችሏት ዱትፈራ ማለት ነው። ምን ልታደርጉ በቃ በቃ እና አልሐምዱሊላህ። እስኪ ደግሞ በለጠ ማታ እናወራለን። የምናገረው ሁሉ ጠፍቶኛል። ሀቂቃተን ውድ ቤተሰቦች ዘጋና ነው እና ውድ ቤተሰቦች ዘጋን

እሺ፣ እሺ ፍቅር አባቷ ናፍቋታል። ተለጫንጫው ብኛለች።